ሰላም እንዴት ናችሁ? የተከበራችሁ ውድ የቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በተለይ ለጀማሪዎች የሚሆን የአማርኛ ፊደላትን እንዴት ማንበብና መለየት እንደሚቻል ከኸ እስከ ጀ ድረስ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ላይክና ሳብስክራይብ እያደረጋችሁ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወዲያው እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። እንግዲህ ከዚህ በፊት የነበሩትን የአማርኛ ፊደላቶች በሌላ ቪዲዮ ከአሁን በፊት አሳይቻችኋለሁ። ያን ቪዲዮ ያላያችሁ ካላችሁ ከዚህ ቪዲዮ ቀጥሎ አስቀምጥላችኋለሁ፣ ተመልሳችሁ ማየት ትችላላችሁ። አሁን እያንዳንዳቸው እንዴት እንደሚነበቡና እንዴት መለየት እንደሚቻል አሳያችኋለሁ። እስከ መጨረሻ ድረስ መከታተል ነው የሚጠበቅባችሁ። ወደ መጀመሪያው ስንሄድ፣ የመጀመሪያው እንደምታዩት ኸ ይባላል። ኸ ማንን ይመስላል? ከን ይመስላል። የመጣውም ከከ ነው። ከከ የተወረሰ ነው። ኸ ከላይ አግዲም ሰረዝ፣ ሰረዝ፣ ሰረዝ ተጨምሮበት ነው እንጂ አጻጻፉ ከመጀመሪያ እስከ መጨረሻ እንደምታዩት የከን አጻጻፍ ነው። የከዘርን አጻጻፍ ነው። ከላይ ብቻ አግዲም ሰረዝ ሰረዝ ተጨምሮበት ኸ ሊባል ችሏል ማለት ነው። ሲነበብም እንደምታዩት ኸ ሁ ሂ ሃ ሄ ህ ሆ። ድጋሜ ሳነብላችሁ ኸ ሁ ሂ ሃ ሄ ህ ሆ ከመጀመሪያው ስንነሳ ኸ የሚል ድምጽ አለው እንጂ ከዛ በኋላ የሃንዘር ድምጽ ነው የሚመስለው፣ ግን አጻጻፉ እንደምታዩት በዚህ መልኩ ይጻፋል። የመጣውም ከከ ነው። የአማርኛ ተጨማሪ ፊደላት ከሚባሉት ውስጥ አንዱ ኸ የሚባለው ነው ማለት ነው። ቀጥሎ የተቀመጠው ደግሞ ወ ነው። ሲነበብ እንደምታዩት ወ ው ዊ ዋ ዌ ው ወ። ድጋሜ ሳነብላችሁ ወ ው ዊ ዋ ዌ ው ወ። ከዚህ ላይ ማስተዋል ያለባችሁ እንግዲህ ወ አጻጻፉ ዜሮ ምልክት ይሆንና ከመሃል ላይ ወደታች ሰረዝ አለው። ግን እዚህ ላይ የምታስተውሉት ምንድነው? ይሄኛው ውና ሁለተኛ ላይ የተቀመጠው ውና እዚህ ስድስተኛው ላይ የተቀመጠው ው ይለያያሉ፣ ድምጻቸውም ይለያያሉ፣ አጻጻፋቸውም የተቀጠለው ከታች ይለያል። የሁለተኛው ው እንደምታዩት ከታች ከስር ነው የተቀጠለው። የስድስተኛው ው ደግሞ ከመሃል ላይ ነው የተቀጠለው። ሲነበብም ይሄ ሁለተኛው ሲነበብ ው ነው ው የሚል ኡ የሚል ድምጻ አለው። በውስጥ ኡ የሚል ድምጻ አለው። ው ነው የምንለው ስድስተኛው ደግሞ ው ው ነው የምንለው፣ እ እንደምንለው፣ ህ እንደምንለው ው የሚል ድምጽ አለው ማለት ነው። በዚህ መልኩ ይለያሉ። ስለዚህ ይሄኛውና ይሄኛው አጻጻፋቸውም ይለያሉ፣ ድምጻቸውም በተወሰነ መልኩ ይለያያሉ ማለት ነው። ቀጥሎ የተቀመጠው ደግሞ አ ነው። ይሄ ምን ይባላል? አይኑ አ ይባላል። ያንኛው ደግሞ አልፋው አ ይባላል ማለት ነው። ባለ እግሩ አ አልፋው አ ይባላል። ይህኛው ደግሞ አይኑ አ ይባላል። እያንዳንዳቸው ሲጻፉም ፊደላቶች፣ ቃላቶች ሲመሰረቱበት የራሳቸው ትርጉም ይኖራቸዋል። በዚህኛው የሚጻፉ ግዴታ መጻፍ ያለባቸው ቃላቶች አሉ፣ በዛኛው ደግሞ ግዴታ መጻፍ ያለባቸው ቃላቶች አሉ ማለት ነው። የተለያየ ትርጉም ይሰጣሉ በተለያየ ቦታ ሲጻፉ ማለት ነው። ሲነበብም እንደምታዩት እንደዛኛው ተመሳሳይ እንደ አልፋው አ ተመሳሳይ ነው ድምጻቸው አ ኡ ኢ አ ኤ እ ኦ ብለን እናነባለን። ድጋሜ አ ኡ ኢ አ ኤ እ ኦ። ቀጥሎ የተቀመጠው ዘ ነው። ዘ እንግዲህ አጻጻፉ እንደምታዩት ሁለት ቋሚ ካደረግን በኋላ ከመሃል አግድም ሰረዝ አለው። ሁሉም ከመሃል አግድም አግድም ሰረዝ አላቸው። ከዛ በኋላ ተጨማሪ የሚቀጠሉት እንደ ሌሎቹ ፊደላት ይሆናል ማለት ነው። ሲነበብም ዘ ዙ ዚ ዛ ዜ ዝ ዞ። ድጋሜ ሳነብላችሁ ዘ ዙ ዚ ዛ ዜ ዝ ዞ ቀጥሎ የተቀመጠው ደግሞ ዤ ነው። ዤ ደግሞ አጻጻፉ እንደዘ ይሆንና ከላይ ወደ ግራና ወደ ቀኝ አጠፍ አጠፍ ይላሉ ማለት ነው። ከላይ ከላይ በግራም በቀኝም አጠፍ አጠፍ ይላሉ፣ ግን አጻጻፋቸው እንደዘ ይመስላል ማለት ነው። ሲነበብም

ዩ ይ ያ ዬ ይ ዮ ድጋሜ ሳነብላችሁ የ ዩ ይ ያ ዬ ይ ዮ ከዚህ ላይ አሁንም የምታስተውሉት የሶስተኛው ይህና የስድስተኛው ይህ ይለያያሉ ማለት ነው። አጻጻፋቸው እንደምታዩት የስድስተኛው ይ ከታች ከስሯ አጠፍ ይላሉ ወደፊትና ወደኋላ አጠፍ ብላ ስላሽ ነገር ነች። ይቺኛዪቱ ደግሞ ከፊት ለፊቷ የሆነች ሰረዝ የምትቀጠላላት ማለት ነው። እንደዩ ሁና ግን የሆነች ቃጠል ይልባታ ተጨማሪ ሰረዝ። ስለዚህ በዚህ መልኩ ይለያያሉ፣ ግን ድምጻቸው ሁለቱም ተመሳይ ነው። ይህ ነው። ሁለታቸውም ይህ የሚል ድምጽ አላቸው ማለት ነው። ወደ ቀጣዩ ስንሄድ ቀጣይ የተቀመጠው ዴ ዱ ዲ ዳ ዴ ዲ ዶ። ድጋሜ ያሳንብላችሁ ዴ ዱ ዲ ዳዴዲዶ ቀጥሎ የተቀመጠው ጄ ነው። ጄ ደግሞ የሚመስለው ደን ነው የሚመስለው ከላይ ብቻ አግድም ሰረዝ ሰረዝ ስለተጨመረበት ነው እንጂ ዴን ይመስላል የደ ዘርን ይመስላል ማለት ነው። አጻጻፉ እስከ መጨረሻ ድረስ ስታዩት የደ ዘርን ይመስላል ማለት ነው። የምታስተውሉት ከላይም የምታዩት ነገር ዳና ዶ እየተለያዩ ናቸው። እዚህ ማስተዋል ያለባችሁ ዳና ደ ዳና ዶ የተለያዩ ናቸው። ዶ ከወደፊት ያለችው ፊት ያለችው እግሯ አጠር ያለች ነች። ዳ ደግሞ ከኋላ ያለችው እግር በስተ ግራ በኩል ያለችው እግር አጭር ናት። ዶ ደግሞ በስተ ቀኝ በኩል ያለችው እግር አጭር ናት ማለት ነው። ጄ ደግሞ እንደምታዩት ከደ ተመሳሳይ ነው። ከላይ አግድም ሰረዝ ሰረዝ ይጨመርበታል እንጂ ልክ የደንዘር አጻጻፍ ይመስላል ማለት ነው። ሲነበብም ጀ ጁ ጂ ጃ ጄ ጅ ጆ። ድጋሜ ሳነብላችሁ ጀ ጁ ጂ ጃጄጂጆ አሁን ደግሞ ቀጣይ የምናየው ከላይ ወደ ታች እንዴት ማንበብ እንዳለብን ሰባቱንም ፊደላቶች ከላይ ወደ ታች እንዴት እንደምናነብ አሳያችኋለሁ። እንደምታዩት ከመጀመሪያው ስንሄድ የመጀመሪያው ላይ ሀ ወ አ ዘ ዠ የ ደ ጀ ድጋሚ፣ ኸ ወ አ ዘ ዠ የ ደ ጀ። ሁለተኛ ላይ የተቀመጠው ሁለተኛ ላይ ደግሞ ሁ ው ኡ ዙ ዡ ዩ ድጋሜ ኹ ው ኡ ዙ ዡ ዩ ዱ ጁ ሶስተኛ ላይ የተቀመጠው ሶስተኛ ላይ ኺ ዊ ኢ ዚ ዢ ዪ ዲ

ዳ ጃ ድጋሜ ሀ ዋ አ ዛ ዣ ያ ዳ ጃ። ቀጥሎ የተቀመጠው ቀጣይ የተቀመጠው ሄ ዌ ኤ ዜ

የመጨረሻውና ሰባተኛው ፊደላቶች ሰባተኛ ላይ የተቀመጡ ፊደላቶችን ሳነብላችሁ ሆ ወ ኦ ዞ ዦ ዮ ዶ ጆ ድጋሜ ሳነብላችሁ ሆ ዎ ኦ ዞ ብለን እናነባለን ማለት ነው። ሌላው በተጨማሪ እነዚህን በቀይ በቀይ አድርጌ ያስቀመጥኩላቸው ፊደላቶች የመመሳሰል ባህሪ ስላላቸው ነው። እያንዳንዳቸው ፊደላቶች እነዚህ በቀይ የተጻፉት በተወሰነ መልኩ ሲጻፉ የተመሳሰለ ባህሪ ስላላቸው ነው። እንደምታዩት መጀመሪያ ላይ የተቀመጡትን ብናይ፣ ሁለተኛው ላይ እየተቀመጡትን ስታዩ እነዚህን ምን ይመስላሉ? በሁለት በሁሉም ፊደላቶች በቀኝ በኩል የሚቀጠል አላቸው ማለት ነው። ተጨማሪ የተቀጠለ የተቀጠለ በቀኝ በኩል ሁላቸውም አላቸው። ሶስተኛ ላይ የተቀመጡትን ደግሞ እነዚህኞቹ ስታዩ ሁላቸውም ከታች ከእግራቸው በቀኝ በኩል የተቀጠለ ተጨማሪ አጠፍ አጠፍ ያለ ወደ ቀኝ ወደ ቀኝ አላቸው ማለት ነው። አምስተኛ ላይ የተቀመጡት ደግሞ ሁላቸውም እንደምታዩ ከእግራቸው ላይ ቀለበት ቀለበት አላቸው። በቀኝ በኩል ቀለበት ቀለበት አላቸው ማለት ነው። ስለዚህ በዚህ መልኩ መለየትና መጻፍ እንድትችሉ ነው። ለምሳሌ ዙን መጻፍ የቻለ ተማሪ ዡን መጻፍ አያቅተውም። ዙን ጽፎ ዡም እንደዛው በቀኝ በኩል የተቀጠለ ነገር አላት ማለት ነው ብሎ አስታውሶ መጻፍ እንዲችል ነው። ከዚህኛውም ዚን መጻፍ ከቻላችሁ ዢን ከታች ተመሳሳይ እግሩን አጠፍ ማድረግ ነው። ከዚህኛው ደግሞ ቀለበታማዎቹን እንደምታዩወቸው ደን መጻፍ ከቻላችሁ ጀንም መጻፍ አያቅታችሁም ማለት። ስድስተኛ ፊደላቶችን ዜን መጻፍ ከቻላችሁ አሁንም ዌ የሚለውን መጽሐፍ አያቅታችሁም። ከታች ከእግራቸው ቀለበት ማድረግ ነው የሚጠበቅባችሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት በጣም አመሰግናለሁ። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ በቴሌግራም፣ በዋሳፕ ሀይ ብትሉ ታገኛላችሁ። እናንተን በተመቻችሁ ጊዜና ሰዓት አመቻችታችሁ በየትኛውም ሀገር፣ በየትኛውም ቦታ ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ቪዲዮ ለሌሎች እንዲደርስ ላይክና ሳብስክራይብ ማድረጋችሁን አትርሱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁ በያላችሁበት ሰላም ሁኑ ልኝ ቻው።